ኢትዮጵያ ለውጭ ጠላት ራሷን አሳልፋ ያልሰጠች የባርነት ቀንበር እንዲጫንባት ያልፈቀደች ሀገር ብትሆንም በውስጥ ሰላሟ ግን በየዘመናቱ መፈተኑ አልቀረም። ለዚህም በየዘመናቱ መግባባት ላይ ያልደረስንባቸው ጉዳዮች ምክንያት ሆነው ሀገራዊ አንድነትን አደጋ ላይ በመጣል ለጋራ ጥቅሞቻችን ጭምር ወጥ የሆነ መረዳት እንዳይኖርን አድርጓል። አገር የጋራ ነው፣ የግል ሀገር ያለው ሰው የለም። አገር የጋራ ነው ሲል በአገር ውስጥ የሚከናወኑ ክንውሮች በሙሉ የጋራ ናቸው። በጎዎቹ በጎ ያልሆኑትም የጋራ ናቸው። የሀገር ሉዓላዊነት፣ የግዛት አንድነትን ማስጠበቅ፣ ሀገራዊና ቀጠናዊ ሰላምና ደህንነትን ማረጋገጥ ብሔራዊ ጥቅሞች ሆነው በርካቶች ዋጋ ከፍለዋል። ለእነዚህ ብሔራዊ ጥቅሞች የተከፈለ ዋጋ እንዳለ ሆኖ ግን በሌሎች የጋራ ጥቅሞች ላይ ያለው መረዳት ወጥ መሆን አልቻለም። ምሁራኑ እንደሚሉት ጠንካራ ሀገረ መንግስት ለመገንባት ብሔራዊ ጥቅሞቻችን ላይ ወጥ የሆነ መረዳትና አስተሳሰብ መያዝን ይጠይቃል። የኢትዮጵያ ብሔራዊ ጥቅም ምንድን ነው የሚለውን ነገር እንደ ሀገር ነው የምንረዳው፣ እንደ መንግስት ብቻ ሳይሆን እንደ ሀገር ማንኛውም ዜጋ የኢትዮጵያ ብሔራዊ ጥቅም የኔ ጥቅም ነው ብሎ ማሰብ አለበት። ይህን ስናስብ ነው እንጂ መንግስት ብቻ ስላሰበ ወይም የሆነ ኃይል ብቻ ስላሰበ ብሔራዊ ጥቅም ይሳካል ማለት አይደለም። ለምሳሌ ትልቁ የምንኮራበትን ህዳሴ ግድብ ላንሳለን፣ ወደኋላ መሄድ ሳይጠበቅብኝ፣ ህዳሴ ግድብ የሀገራችን ትልቁ ብሔራዊ ኩራት ነው። እኛ ኢትዮጵያኖች በራሳችን አቅም ማንም አይችሉም እነሱ ገንዘብም አንረዳም ተብለን የተለያዩ ምዕራባውያን ሀገሮችም፣ ነገር ግን እኛ ኢትዮጵያኖች እንችላለን አቅም አለን ብለን የኢትዮጵያ መንግስትና ህዝብ አንድ በመሆን በራሳችን አቅም በራሳችን ገንዘብ ያሳካነው ትልቁ ብሔራዊ ኩራታችን ህዳሴ ግድብ ነው። አንድነት ፓርክ ብሔራዊ ጥቅሞቻችን ናቸው። ሙዚየም ብሔራዊ ጥቅሞቻችን ነው። በአዲስ አበባ ውስጥ እየተሰሩ ያሉ ፓርኮች ብሔራዊ ጥቅሞቻችን ናቸው። ኮሪደሮች ብሔራዊ ጥቅሞቻችን ናቸው። ባህር ዳር ውስጥ እየተሰሩ አሉ። ይሄ ለድሃም ለሀብታምም ለትንሹም ለትልቁም ለዚህም ለብዛል ብሔራዊ ጥቅም አንድም ዜጎች በራሳቸው የሚያሳኩት ሌላም ደግሞ የተለያዩ ዓለም አቀፍ ዲፕሎማሲያዊ ግንኙነቶችን በመፍጠር የሚሳካ መሆኑን የሚገልጹት ምሁራኑ፣ ይህ ግን ያለ ሀገራዊ አንድነት ሊሆን እንደማይችልም ያነሳሉ። ኢትዮጵያ የምትፈልጋቸው በኢኮኖሚም፣ በፖለቲካ፣ በማህበራዊም፣ በሌሎችም ዘርፎች የምታሳካቸው ወይም የምንፈልጋቸው ብሔራዊ ጥቅሞች አሉ። እነዛን ለማሳካት ደግሞ እንዳልኩ ብሔራዊ አንድነት ያስፈልጋል። ኢትዮጵያ ብሔራዊ ጥቅሟን ለማሳካት ህዝብ አንድ መሆን አለበት የሚያጣል ብዙ የሚያለያዩ ነገሮች የሉም ነገር ግን አሁን ባካለው ነባራዊ ሁኔታ አንጻር የጎንዮሽ ግፍፊት አለ ይሄ ለማንም አይጠቅምም አንድ መሆን አለብን ችግሮቻችንን በሰላማዊ መንገድ እንፍታ በውይይት እንፍታ እንደ ሀገር እናስብ ኢትዮጵያ ብዙ ጥያቄ አላት ብሔራዊ ጥቅሞቻችን እንዲጠበቅ ህዝቡ መንግስትን ማዳመጥ አለበት መንግስት ህዝብን ማዳመጥ አለበት መቀራረብ አለባቸው ህግ ማክበር ብሔራዊ ጥቅም ነው ባህላዊን ባህልን ማክበር ብሔራዊ ጥቅም ነው። ኢትዮጵያ ለዘመናት የገጠሟትን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ስብራቶችን በመጠገን በዓለም መድረክ ያላትን ተሰሚነት በማሳደግ ብሔራዊ ጥቅሞቿ እንዲጠበቁ መንግስት ትኩረት አድርጎ እየሠራበትም ይገኛል። በተለይም የሀገርን ሁለንተናዊ የተጠቃሚነት ሊያረጋግጥ የሚችለው የባህር በር ጥያቄ ትልቁ ብሔራዊ ጥቅም ሆኖ ይመለከታል። በእኛ ማሳካት የማንችላቸው የዓለም አቀፍ የዲፕሎማሲን መርህ በመከተል የተለያዩ ዲፕሎማሲ ግንኙነቶች አሉ። ባለብዙ ወገንና ወይም የሁለትዮሽ ዲፕሎማሲያዊ ግንኙነቶች አሉ። በእነሱ የምናሳካቸው አሉ። ለምሳሌ ትልቁ የኢትዮጵያ ወቅታዊ ጥያቄ ወይም ብሔራዊ ጥቅም የባህር በር ነው። ይህን የባህር በር በእኛ ብቻ ማሳካት አንችልም። ለምን? የዓለም አቀፍ ተቋማት፣ የዓለም አቀፍ ሀገራት፣ በተለይ ደግሞ የቀጠናው የቀይ ባህር ቀጠናው ሀገሮች የሚሳተፉበት እንደመሆኑ መጠን የተለያዩ የዲፕሎማሲያዊ ግንኙነቶችን በመፍጠር የምናሳካው ትልቁ ብሔራዊ ጥቅማችን የኢትዮጵያዊ የባህር በር ጥያቄ ነው። በቅርቡ የብሔራዊ ደህንነት ምክር ቤት ባወጣው መግለጫ ኢትዮጵያ በዓለም አቀፍ ያላትን ዲፕሎማሲያዊ ተሰሚነት በማጠናከርና በማስፋፋት ብሔራዊ ጥቅምን ለማስጠበቅ ትኩረት ተደርጎ እንደሚሰራ አጽንኦት መስጠቱ ይታወሳል። ይህን ብሔራዊ ጥቅም ለማስጠበቅም የመንግስት ብቻ አድርጎ መተው ሳይሆን የሁሉም ድርሻ ሊሆን እንደሚገባው፣ በሀገራዊ ጥቅም ላይ ያለው አረዳድና አስተሳሰብም ወጥ መሆን እንዳለበትም ምሁራኑ አንስተዋል።